ይዘል አረ፣ በድንጋይ ማሳደድ። ቤተሰብ እንግዲህ እንዳያት ነው። ቤተሰብ ብሩኬ ቡሩክ ይብርር ብሎ ተርጭቅጭቆ የሀይሚ ጭቅጭቅ፣ የሀይሚ ንዝ ንዝ አማሮት አለ። በህግ አምላክ እያለ ነው ቤተሰብ፣ እና አሁን ቲክቶክ ላይ ለቀቁ። በጣም በጣም አስቆኝ ነው ብሩኬ። ስልክ ማውራት አይችልም። እኔ ቁጭ ብዬ እንዴት ነው አንተ ስልክ የምታወራው? ሀይሚዬ ደግሞ በውበቷ ኮርታለች። ንዝንዝ ጭቅጭቁ እንዴት ብዬ ልቻለው? የአንቺ ንዝንዝ ነት እኮ ነው። ነዝናዝ ሀይሚ በነገራችን ላይ ነዝናዛ ነች። አዎ ጨቅጫቃ ነች። ከዛ ላይ ፕራንክ ታበዛበታለች። ስሞታ ኮነ ደግሞ እኛም እንናገራለ ሀይሚ ማለት ነው። ስሞታ ኮነ ሁላችንም ስሞታ አለን። እንናገር ካለንማ ብዙ እንናገራለን። ቤተሰብዬ ሀይሚ ማለት በጣም ትጨቃጭቃለች። ሀይሚ ማለት ብሩኬን የምታስለቅስ ሰው ነች። ፕራንኳ የሚያስለቅስ ፕራንኳ የሚያናድድ። እዛ ላይ ስልክ ሲያወራ እንዲያወራ ትፈቅድለት ሚ እንዳያችሁት ነው። ምን ጉድ ነው? ልጁን በድንጋይ አሳደደችው እኮ እናንተ፣ ትልቅ ድንጋይ ይዛ አሳደደችው። ተረምን ምን ትሉታላችሁ? እና እነዚህ እነዚህን የመሰሉ እነዚህን የመሰሉ ስማርት ልጆች ምን እናርጋቸው? በእናታቸው ምን ምን ምን ብናረጋቸው ይሻላል? ምን እናርጋቸው?

በጣም ነው ማርያምን በጣም ተመችቶኛል። ሀይሚ እያታስቸግሪ ቡራየን ውበትሽን ተማምነሽ እሱ ላይ እንደዚህ የምትሆኝን ነገር ብታቆሚ ይሻላል ነው ምለው። ይሄ ከእህትሽ ከዛ ፊቱብ ምክር እያቀበልኩሽ ነው ያለውት እኛ የወልሽ ኛ ብሩኬን እንድትናገሪብን ወይ ብሩኬን እንዲህ በድንጋይልሽ እንድታሳድጅብን አንፈልግም። ዋይ ቢኮዝ ቢኮዝ ኢዝ ዩ አር ቬሪ ቬሪ ሃርድ ሃርድ ዩ ኖ ሀርድ ሀርድ ማለት አይ ሀይለኛ እንደማለት ነው። ሀይለኛ እንደማለት ነው። ፕሊዝ ኖት ዶንት ዚስ ዲንጋይ ዲንጋይንግ ዚስ ኢስ ኔቨር ጊቭ አፕ አታሳጅ በድንጋይ ማለት እንደማለት ነው። እና ውዶችዬ እንግሊዝኛ የተማርን ያለ ነው። እኔ እንግሊዝኛ የማንም ሰው እንዲስቅብኝ አልፈልግም። ለምን እንደው ታውቃላችሁ፣ እየተማርኩ ነው ያለሁት። እማራለሁ፣ አሳያቸዋለሁ እንግሊዝኛ እንዴት እንደሚወራ ማለት ነውና ሀይሚ እንደውም እኔ ከጊዜ በኋላ የነ ሀይሚ እራሱ በትን መተንተን ስጀምር ከዚህ በኋላ በእንግሊዝኛ ሊሆን ይችልባቸዋል። ያው እንግሊዝኛ ለማትችሉት ደግሞ በትርጉም ላደርገው እችላለሁ ማለት ነው፣ ከጊዜ በኋላ ማለት ነው። ቢኮዝ አይ አም አይ ላይክ እስፒክ ኢንግሊሽ ቢፎር አይአም ስፒክ ኢንግሊሽ ብዙ ብዙ ናው ስሞል ስሞል አይ ዶንት ኖ፣ ነው እና ሀይሚ የተረፊ ለማለት ነው። አሁን የተገኘት ማለት ነው ቤተሰቦች። ሀይሚ ግን ሀርደኛ ነሻ በጣም በቃኔ። እንጃ ትመቹኛላችሁ፣ ግና ይመቻችሁ። ዛሬ እንግዲህ በልዩ ነገር እንዳይመጡለን እርግጠኛ ነን። በጣም በሚያምር በውብ በሆነ መንገድ ዛሬ የዛሬው ቪዲዮ በቃ ይለያል እበላችሁ አይስዌር ይለያል ይለያል። ዛሬ የሚመጡልን በሃርድ ነው ኦ ማይ ጋድ በሚባል ነገር ነው የሚመጡልን። ለማንኛውም ውዶችዬ ይህን ነገር ለእናንተ ላስተላልፍ ነው የመጣሁት እኔ ቪዲዮ ተመችቶኝ፣ ማርያም ተመችቶኝ ነው የመጣሁት ተመችቶኝ፣ በቃ አይቼው ተመቸኝ፣ አይስዌር ተመቸኝ፣ በጣም ሳይው ማለት ነው። እና ውዶችዬ በተረፈ እንግዲህ ይህን ቪዲዮ ላይክ አድርጉት፣ ዝም ብላችሁ ነካ ነካ፣ ዝም ብላችሁ ማለት ነው ነጋርጉ ዝም ብላችሁ እሺ። አይላቪ ሶማቸው ወዳችኋለሁ። በኋላ ማታ እንገናኝ።